የሚገራርሙ የቻምፒየንስ ሊግ ጨዋታዎችን ካየን በኋላ የዘጠኛው ሳምንት ፕሪሚየር ሊግ እንግዲህ ቅዳሜ ይቀጥላል። ቸልሲ ሰንደርላንድን በሚያደርጉት ጨዋታ ይጀምራል። እኔም እንደተለመደው የግምታዊ የቶፕ ሲክስ ግምቶችን ይዤ ቀርብ ያለሁኝ። ውጤቱን እንጃ ግን የሚያሸንፉን ቲም በደንብ እናገራል። ውጤቱ እንደ ቦነስ እንደ ተጨማሪ ግምት ነው። ወደ ዩቱቡ ዘላለው ላይክ፣ ሰብስክራይብ ና ሼር ማድረጋችሁ እንዳትረሱ። ጨዋታ የሚደረገው እንግዲህ ቸልሲ ስታንፎርድ ብሪጅ ላይ ሰንደርላንድን ይገጥማል። ቻምፒዮንስ ሊግ ላይ ቸልሲ አምስት ለአንድ አያክስን አሸንፏል። የሚገርም ብቃት ላይ ነው ያለ፣ ግን ሰንደርላንድን እንዳትዘናጉት። መቶ ምናምን ሚሊዮን አውጥተው ተጫዋቾችን አስፈርመዋል። እንግዲህ ከመቶ ምናምን ሚሊዮን ካስፈረሙ ተጫዋቾች ዣካ አንዱ ነው። አንበላቸውም ነው የሚገርም ሚገርም ጨዋታዎችን እያሳየ ይገኛል። እኔ ቸልሲ እዚህ ላይ ያሸንፋል ብዬ አላስብም። ምክንያቱም ሰንደርላንድና ቸልሲ እኩል ነጥብ ነው ያላቸው ሰንደርላንድ ምንም አይጫወትም። መሀል ላይ አርፎ ነው የሚመጣው። ቸልሲ ብዙ የተከላካይ ክፍተቶች አሉበት። ፓልመር የለም የአጥቂ እስከአሁንም ክፍተቶች አሉበት። እኔ ሳስበው ይሄ ጨዋታ በአቻ የሚጠናቀቅ ይመስለኛል፣ አንድ ለአንድ ምናምን አይነት ማለት ነው። ቀጣዩ ጨዋታ እንግዲህ ዩናይትድ ከብራይተን ነው። ዩናይትድ ከዘጠኝ ዓመት በኋላ አንፊልድ ላይ ያለማሸነፉን ጉዞ ሁለት ለአንድ በማሸነፍ ያለፈው እሁድ አጠናቋል። ይህም በታሪካቸው አምሮም ዩናይትድን ከያዘ በኋላ በታሪኩ ለመጀመሪያ ጊዜ በፕሪሚየር ሊግ ሁለት ጨዋታ በተከታታይ ያሸንፍበት ጨዋታ ነው። ይሄ ጨዋታ እንግዲህ ይህ ሁለት ጨዋታ የማሸነፍ እንትኑ አሁን የሚያበቃ ይመስለኛል። ብራይተን በጣም የሚገርም ቡድን ነው። ዌልቤክ ጉድ የሚሰራችሁ ይመስለኛል። ብራይተን ሁለት ለአንድ ያሸንፋል ብዬ አስባለሁ። ብራይተን ይህን ጨዋታ ያሸንፋል። ብረንትፎርድ ከሊቨርፑል። ሊቨርፑል ከአራት ለማሸነፍ ጨዋታ ጉዞዎች በኋላ ፈረንሰ ነው ፈረንሳይ ያላልኩም። ረረር ያዙኝ እንዴ ይሄ ነገር ተቀደድኩኝ እኮ ጀርመን ላይ ሄዶ ፍራንክፈርትን ተጫውቶ በአምስት ለአንድ ነው ያሸነፈ። አምስት ለአንድ። ቨርትስ ሁለት አሲስት አደረገ። እንግዲህ ደብል ኦ ተን ምናምን የምንለውን ነገር አቆምን ማለት ነው። ኤክቴኬ የተለመደውን ሚገር ሚገርም አቋሙን አሳይተዋል። የሚገርም ወጥ አቋም እያሳየ ያለ የክሊቨርፑል ቡድኖች ውስጥ እሱና ሳቦዝ ላይ ይመስሉኛል። በነገር እሱ ብቻ አይደለም፣ ቫንዳይክ ያስቆጠረ ማንዋን ተከላካያችሁ ጠፋኝ እኮ ኮናቴ ያስቆጠረ ብዙ ብዙ ብዙ ነገሮች ነው የሰሩ። አምስት ለአንድ እኔ ፍራንክፈርትን አሸነፉ ብዬ ይህን ያህል ኤፕ ምናምናም ማለት አልፈልግም። ፍራንክፈርት ብዙም ያን ያህል ለሊቨርፑል የሚመጥነው ቡድን አይደለም፣ በሊቨርፑል ሌቭል ላይ ያለን ቡድን አይደለም። ግን ብሬንትፎርድን እኔ የሚያሸንፉ ይመስለኛል ሊቨርፑል ሊቨርፑል ሶስት ለአንድ ምናምን የሚያሸንፍ ይመስለኛል። ከዛ በኋላ ስንዘል እንግዲህ የእኔ ቡድን የሆነው እሑድ ዕለት ከሰዓት ማለት ነው አርሰናል ማን ይገጥማል ክሪስታል ፓላስን፣ ክሪስታል ፓላስ ሊቨርፑልን ካሸነፈ በኋላ ጨዋታ አላሸነፈም። ሁለታቸው ወጣ አንድ ተሸነፈ፣ ተሳሳትኩኝ፣ ሁለት ተሸነፈ አንዳቸው ወጣ። አርሰናልን በአንጻሩ ከሲቲ አቻ በኋላ ያሉትን ጨዋታዎች በሙሉ አሸንፏል። ይህ እኔ ዝም የሳስበው ዝም የሳስበው አርሰናል ሶስት ለዜሮ ምናምን ያሸንፍ ይመስለኛል። ጊዮክሮስ አትሌቲኮ ማድሪድ ላይ ሁለት ጎል አስቆጥሮ ነበረ። አሁንም ይሄንን የጎል የማስቆጠር እንግዲህ ጉዞውን አሁን የሚቀጥል ይመስለኛል። አንድ ጎል ወይም ሁለት ጎል የሚያስቆጥር ይመስለኛል። አርሰናል ያሸንፋል ይህን ጨዋታ ያለምንም ጥርጥር። በተመሳሳይ ታያ ደግሞ ቪላ ከሲቲ ይጫወታል። የሚገርመው ነገር ሲቲ ሂዶ ማለት ነው ቪላ ላይ ያለፉትን ሶስት ፕሪሚየር ሊግ ጨዋታዎች አንዱንም አላሸነፈም። አንድ አቻ፣ ሁለት ተሸነፈ። አሁንም ይሄ ሬከርድ የሚቀጥል ይመስለኛል። አቻ የሚወጡ ይመስለኛል። ይህ ደግሞ ለአርሰናል በጣም ጥሩ ነው። እንቋጥራለን በደንብ አርሰናል ጨዋታ እያየን የሲቲንም ጨዋታ በደንብ ነው እንቋጥር። እኔ ይሄ ጨዋታ አቻ የሚወጣ ይመስለኛል ቪላ ፓርክ ላይ። ከዛ በኋላ የመጨረሻው እሁድ ለጨዋታ እንግዲህ ኤቨርተን ከቶተናም ነው። እኔ በጣም እየገረመኝ ነው አንዳንድ ኢትዮጵያ ውስጥ የቶተናም ደጋፊ አለው ብዬ አስቤ ያላቅም ነበረ፣ ግን በጣም እያየው ነው። በጣም አሪፍ ነው ዋንጫ ፕሪሚየር ሊግ ምናምን ሲበሉ አይቶ አያውቁም። ጥሩ ነው የተለያየ እንትን መኖሩ የተለያየ ደጋፊ መኖሩ ኢትዮጵያ ውስጥ የቶተናም ደጋፊዎችም አሉ። ግን ኤቨርተን ለሄዳችሁ የምታሸንፉ አይመስለኝም ቻምፒዮንስ ሊግ ላይ ዩናይትድ ብቻ ነው ቻምፒየንስ ሊግ ያላሸነፈ። ሁሉም ሌላው ቡድን አሸንፏል። ዩናይትድም ያላሸነፈ ስለማይጫወት ነው እንጂ ቢጫወት ያሸንፍ ነበረ። ቶተናም ግን ያለፉትን ሁለት ጨዋታ ቻምፒየንስ ሊግ ላይ አቻን የወጣ አሁንም ኤቨርተን አዲሱ ስቴዲየም ላይ ሂዶ ሁለት ለአንድ የሚሸነፍ ይመስለኛል። ኤቨርተን ያሸንፋል ብዬ እገምታለሁ። እናንተ ማትስማሙ ከሆነ ኮሜንት መስጫው ላይ እንግዲህ ሀሳባችሁን ስጡ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ እና ሰብስክራይብ የምትሏን በተን ደግሞ ፕረስ ጫን ብታረጉ ደስ ይለናል። እናመሰግናለን ስላያችሁን ቪዲዮችንን